ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ከቶፕንስ ኔትወርክ ሁለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከተፈቀደው የስራ ሰዓት በላይ ሰርተናል የሚል ቅሬታ ቀርቦለት እንደማያውቅ አስታወቀ። በአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ በፋይዳ መተካቱ በይፋ ተገለጸ። ገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን መመሪያን አወጣ። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ኤርትራ ባለፉት ስድስት ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በፓርኮች ውስጥ በሚገኙ ኩባንያዎች የሚሰሩ ሰራተኞች በሀገሪቱ የስራ ህግ መሰረት በቀን ለስምንት ሰዓት ብቻ እንደሚሰሩ አስታውቋል። የኩባንያዎቹ የስራ ባህሪ አንድን ሰራተኛ ከስምንት ሰዓታት በላይ እንዲሰራ የሚያስገድድ ከሆነ ኩባንያው የትርፍ ሰዓት ክፍያን መክፈል እንደሚጠበቅበት ያስታወቀው ኮርፖሬሽኑ ከተፈቀደ የስራ ሰዓት ውጪ አግባብነት በሌለው መልኩ እንዲሰራ ተገድጃለሁ የሚል ቅሬታ ቀርቦ እንደማያውቅ አስታውቋል። የኢንዱስትሪ ፓርኮች ኮርፖሬሽን የኮሚኒኬሽን መመሪያ ኃላፊ አቶ ጳውሎስ በለጠ ተጨማሪ ሰዓት ሰርተው የትርፍ ሰዓት ክፍያ የማይታሰብላቸው ሰራተኞች መብታቸውን በህግ ማስከበር እንደሚችሉ አስረድተው ተመሳሳይ ጥያቄ ቀርቦ እንደማያውቅ ተናግረዋል። በፓርክ ውስጥ የሚሰሩ ሰራተኞች እና ማህበራት የሰራተኛና ማህበራዊ ጉዳዮች ተቋማት መኖራቸውን የገለጹም ሲሆን ሰራተኞቹ መብታቸው አልጠበቀም የሚል ቅሬታ ካላቸው ጉዳዩም በቀጥታ ወደ ህግ መውሰድ የሚችሉበት እድል እንዳለ አስታውቀዋል። አቶ ጳውሎስ አክለውም በማህበራዊ ትስስር ገጻቸው የኢንዱስትሪ ፓርኮች ሰራተኞች የስራ በደልን አስመልክቶ የሚቀርቡ አስቴቶችና ታሪኮችን በተደራጀ መንገድ ለተቋሙ ቢቀርሙ እርምጃ መውሰድና ተጨማሪ ማጣራቶችን የማካሄድ እድል ይሰጣል ብለዋል። በመሆኑም ማህበረሰቡ ከህግ አግባብ ውጪ የሚንቀሳቀሱ በኢንዱስትሪ ፓርኮች ውስጥ የሚገኙ ኩባንያዎች ሲያጋጥም ጥቆማ መስጠት እንዲተባበር ጥሪ አቅርበዋል። በአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ በፋይዳ መተካቱ በይፋ ተገለጸ። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ ተሰርዟል። የአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑ አስታውቋል። ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌዎች መደበኛ መታወቂያ እንዳይሰጥና እንዲሰረዝ ነው አስተዳደር ምክር ቤት የወሰነው። ከተማ አስተዳደሩ በከተማው የሚገኙ ሕገ ወጥ ተግባራትና ወንጀሎችን ለመከላከል በማሰብ ለማንኛውም አገልግሎት ሕብረተሰቡ ብሔራዊ ዲጂታል መታወቂያን ብቻ እንዲጠቀም አሳስቧል። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ የማይሰጥ እንደሆነም ተገልጿል። ነዋሪዎቹ እንዲሁም በከተማው የሚንቀሳቀሱ ማንኛውም ግለሰብ ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይቻል አጽንኦት ሰጥቶ ተገልጿል። የገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ 1080/2017ን አውጥቷል። የኢትዮጵያ ገቢዎች ሚኒስቴር ያወጣው የሀገሪቱ የጉምሩክ ስርዓትን ለማዘመንና ከአለም አቀፍ መስፈርቶች በተለይም ከአለም ንግድ ድርጅት ደረጃዎች ጋር ለመጣጣም ያለመ አዲስና ሁሉን አቀፍ የሆነ የጉምሩክ ዋጋ አተማመን መመሪያን ተግባራዊ መደረግ መጀመሩ ተገልጿል። አዲሱ መመሪያ ቁጥር 1820/2017 በገቢና ወጪ እቃዎች ላይ የሚጣለውን ቀረጥና ታክስ የሚሰላበት ዋጋ የሚወሰንበት ስርዓትን ያጠናክራል ተብሎ ይጠበቃል። ይህንን ተከትሎ የጉምሩክ ኮሚሽን መመሪያው በሁሉም የቅርንጫፍ ጽህፈት ቤቶች ጥብቅ ዲሲፕሊን ሊተገበር በህዳር 5/2018 በላከው ደብዳቤ ትእዛዝ ሰጥቷል። መመሪያዎቹ የእቃዎችን የቀረጥ ዋጋ ለመወሰን በቅደም ተከተል ላይ መዋል ያለባቸው ስድስት ተወዳዳሪ ዘዴዎችን አስቀምጧል። ማንኛውም ዘዴ የግብይት ዋጋ አተማመን ዘዴ ለትክክለኛ እቃ የተከፈለው ወይም ለከፈል የሚገባው ዋጋ ነው። በአስመጪዎች ላይ የሚደረግ ጥብቅ ቁጥጥር ማጭበርበርና የዋጋ ማሳነስን ለመከላከል መመሪያ የተገለጸውን የግብይት ዋጋ ውድቅ የሚሆንባቸው ምክንያቶች በግልጽ አስቀምጧል። ከእነዚህ መካከለኛ ትክክለኛ መረጃ ለመቅረብ የሀሰት ሰነድ ማቅረብ ወይም ግዴታ የሆኑ ተጨማሪ ክፍያዎችን አለማካተት ይገኙበታል። የጉምሩክ ኮሚሽኑ ጥርጣሬ ካደረበት አስመጪዎች ትክክለኛ የዋጋ ማስረጃ እንደ ውልና የባንክ የተረጋገጠ ኢንቮይስ በ15 ቀናት ውስጥ እንዲያቀርቡ ይጠበቃል። ይህ እርምጃ በሀገሪቱ የንግድ አስተዳደር ዘርፍ ግልጽነትና ጠያቂነትን ለማጠናከር ያለመ ትልቅ እርምጃ ሲሆን፣ አስመጪዎች ትክክለኛው መረጃ ብቻ እንዲያቀርቡ ግዳጅ ይጥልባቸዋል። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንፈረንስ ኦፌኮ ሲሆኑ የኦሮሚያ ክልላዊ መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥራ አቅርበዋል። ፓርቲዎቹ ዳር 92018 ዓ ም በጻፉት የንወያይ ጥያቄ ደብዳቤ ከክልል ፕሬዚዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌደራሊስት ኮንፈረንስ ሊቀመንበር ፕሮፌሰር መራራ ጉዲና የውይይቱ አጀንዳ በዝርዝር ይሁንታ ካገኙ በኋላ እንደሚገለጽ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት ዕቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግር እና በሌሎች በክልሉ ችግር ላይም ውይይት እናደርጋለን ብለው ዝርዝር መረጃዎችን ውይይቱ ሲጀመር እንደሚገልጹ ተናግረዋል። በተመሳሳይም የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦች ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ህዳር 9 2018 ዓ.ም የውይይት ጥያቄ ከ6 አመት በኋላ ኦነግ ያቀረበው ጥሪ መሆኑ ተገልጿል። ሁለቱ ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የውይይት ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምላሽ የለም። ኤርትራ ባለፉት ስድስት አመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። ኢሚግሬሽን ኦብዘርቫቶሪ ከፈረንጆቹ ከ2018 እስከ 2014 በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ይፋ ያደረገ ሲሆን ስድስት ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያ ና ኤርትራ ላለፉት ስድስት ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህሉን ይዛሉ ብሏል። ቢያስዳት ኢራን 17፣ አፍጋኒስታን 15፣ ኢራቅ 12፣ አልባኒያ 10፣ ሶሪያ 9፣ ኤርትራ 8 ይዛሉ። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከፍተኛ የሰብአዊ መብት ጥሰቶች፣ ወታደራዊ ና አንባገነናዊ አገዛዝ ና ገደብ የለሽ ወታደራዊ አፈሳ እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና ጦርነት ሳይሆን በዓለም ላይ ካሉ እጅግ ጨቃኝ ስርዓቶች አንዱ፣ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ ስር ማሰቃየት፣ ነጻ ፕሬስ አለመኖር፣ የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ ሪፖርቱ መጥቀሱ ተመላክቷል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።